ቦልቻ ከተማ አሁን ላይ በኮሪደር ልማት እንቅስቃሴ የከተማዋን ገጽታ ከመቀየር ባለፈ ለማህበረሰቡ ምቹ አካባቢን መፍጠር ችላለች። በሶስት ፌዝ እየተሰራ ያለው የኮሪደር ልማት በአንደኛው ዙር ከሁለት መቶ ሚሊዮን ብር በላይ ወጪ በማድረግ ማራኪ እይታ፣ ሳቢ ገጽታ ያለው ከባቢን በከተማዋ መፍጠር ተችሏል። ከዚህ በፊት ለማየት እንኳ ይከብዶ የነበሩ ቦታዎች ዛሬ ላይ የማህበረሰቡ መዝናኛ መሆን ችለዋል። የከተማዋ ነዋሪዎችም ቢሆኑ ይህንኑ ይመሰክራሉ። ኮሪደር ልማቱ የኮምቦልቻ ከተማን ገጽታ ቀይሯል ለማህበረሰቡም ማረፊያ መሆን ችሏል፣ ይላሉ። ይ ከተማችን በጣም ተለውጣለች። አሁን ከምናያት ከዛሬ ከአምስት ዓመት በፊት የነበረው ገጽታና አሁን ያለው ገጽታ አይገናኙም። በጣም አረንጓዴ ሆናለች። ሌላ ሀገር ነው የመስለው ብዙ ሰዎች እንዲሁም ኮምቦልቻን እንዲናፍቋት አድርጓል እና የተለየ ውበት አድርጎታል አጎናጽፎታል ማለት እንችላለን። በጣም ደስ በሚል ሁኔታ ማለት ነው። ከባለፈው አሁን ከብቱም ሰሳውም አንድ ላይ ነበር የሚሄደው አሁን እጅግ በጣም ደስ በሚል የሰው መንገድን እንትን ብሎ የሳይክሉ ተለይቶ ደስ በሚል ሁኔታ ከተማዋን እንትን ብሏል እና በሁሉም ከተሞች እንደዚህ እየሰፋ ቢሄድ ደስ የሚል ሁኔታ አለ ብዬ አስባለሁ። የማህበራዊ መስተጋብርን እንዲጠነክር እያደረገ እንዳለ ሁልጊዜ ግዜ በየቀኑ እዚህ አካባቢ ላይ የሚገኘው ማህበረሰብ ቤተሰቡን ዘመድ አዝማዱን ይዞ ሲዝናና በማየው ነገር እንደ ውጤት መለካት ይቻላል ማለት ነው። ኮሪደር ልማቱ እውነት ለመናገር ቆሻሻ እና የማይረቡ ቦታዎችን ነው ወደ ልማት የቀየረው የጨለመውን ወደ ተስፈኝነት የቀየረ መልካምና ጥሩ የልማት አጋጣሚ እንደሆነም እረዳለሁ አስባለሁ። ለውጡንም በተግባሩ እያየን እየኖር ነው። የኮምቦልቻ ከተማ የልማት እንቅስቃሴ ከኮሪደር ልማት ባሻገር በስማርት ሲቲ ፕሮጀክትም ይገለጣል። ከተማዋን በቴክኖሎጂ በመደገፍ ማህበረሰቡ የተሻለ አገልግሎት ከመስጠት ጀምሮ የህብረተሰቡን ደህንነት ለማስጠበቅ ይህ ፕሮጀክት የራሱን አስተዋጽኦ እየተወጣ ይገኛል። የከተማዋ ነዋሪዎችም ይህንኑ ሀሳብ ይጋራሉ። ወንጀሎች እንዲቀንስ ያደርገዋል። እንደ ሀገር ደግሞ አንድ ስቴፕ ከፍ እያደረጋት ነው። ነገ ከነገ ወደ እያንዳንዱ እንቅስቃሴ ከተማ መስተዳደሩ ከተማ ላይ ሆኖ የሚቆጣጠርበት አማራጭ በመሆኑ ይሄ ደግሞ ምን ገባ ምን ወጣ የሚለውን ነገር ሴኩር ማድረግ፣ መቆጣጠር ይችላል። ያ ደግሞ ወንጀሎች ኢንዳይሬክትሊ እንዲቀንስ ያደርገዋል። ይሄ ደግሞ ሌሎች ላይ ወንጀለኞች ደፍረው እንዳይገቡ ስለሚያግዝ ትልቅ አስተዋጽኦ ይኖራል። እጅግ በጣም ደስ በሚል ሁኔታ ነው። በፊት እንደፈቀደ ነበር። አሁን ሁሉም ነገር በእንቅስቃሴ ላይ ያለው ነገር ካሜራው ምንም ደስ በሚል ሁኔታ ነው ያለው። ካሜራው በመገጠሙ የአካባቢውን የሴኩሪቲ ዋስትና ከፍ ያደረገበት ማህበረሰቡም በተለያየ የኮርነር ፖይንቶች ላይ የተገጠሙ ካሜራዎች የራሳቸውን ደህንነት ማስጠበቅ እንደሚችሉ ባዕድ የሆኑ ትክክል ያልሆኑ ማህበረሰቡን የማይወክሉ የሌብነትና ሌሎች ወንጀሎች እንዲቀንሱ የማድረግ ሁኔታዎች ላይ ትልቅ የሆነ ጉልህ አበርክቶት እንዳለውን የምንረዳው የኮምቦልቻ ከተማ አስተዳደር በመጀመሪያው ዙር የኮሪደር ልማት ስራው ከ200 ሚሊዮን ብር በላይ እየወጣበትና ከ2 ኪሎ ሜትር በላይ የሚረዝም የኮሪደር ልማት ስራን ከውኗል። ተግባሩ አሁንም ቀጥሏል የሚሉት የከተማ አስተዳደሩ ስራ አስኪያጅ አቶ ሲሳ አየለ ናቸው። ልማቱ የከተማዋን ገጽታ ቀይሮታል ይላሉ። ያው እንዳጠቃላይ በሶስት ፌዝ የሚሰራ የኮሪደር ልማት አቅደን ወደ ተግባር ገብተናል። የመጀመሪያ ፌዝ 25 ኪሎ ሜትር ሰርተናል። አሁን ሁለተኛ ፌዝ ኦልሞስት ወደ 5 ኪሎ ሜትር እያጠናቀቀን ያለንበት ሂደት ነው ያለው። ይህ የኮሪደር ልማት በተለይ የከተማችንን ፕላን ስታንዳርድ ከማሟላት አንጻር ከትራንስፖርት ፍሰቱ ጎን ለጎን የእግረኛ አማራጭ መንገድ፣ የብስክሌት ላይን፣ እንዲሁም የግሪነሪ ቦታዎች እንዲኖሩ ተደርጎ የተሰራ ስራ ነው ከዛም ማለፈ ብለን ደግሞ ሰዎች ወጥተው በአንጻራዊ እንዲዝናኑበት ተደርጎ መዝናኛ መቀመጫዎች ያሉት ጭምርና ሁሉን ያሟላ ኮሪደር ልማት ለመስራት ጥረት ተደርጓል። በዚህም የእውነት ለመናገር የከተማውን ገጽታ ውበት ከፍ አድርጎታል። ያን ብቻ ሳይሆን ለዚህ ለመጣው ውጤት ደግሞ ማህበረሰባችን አጠቃላይ የነበረው ኮንትሪቢሽን አጥሩም እስከ 6 ሜትር በመልቀቅ በነጻ ከካሳ በማፍረስ ኮንቴነር በማንሳት በጣም እንደዚህ ደግሞ ጉዳት ይደርስባቸው ያልናቸውን ጥቂት ግለሰቦች ብቻ የተወሰነ ካሳ በመክፈል ወጭ ቆጣቢ በሆነ መንገድና በጥራት ለመስራት ጥረት አድርገናል። ከተማ አስተዳደሩ ሁለተኛውን ዙር የኮሪደር ልማት ስራ ላይ ሲሆን ከዚህ ባሻገር በስማርት ሲቲ ፕሮጀክት ማህበረሰቡን ጥያቄ ለመመለስና የተሻለ አገልግሎት ለመስጠት በመስራት ላይ እንደሚገኝም ተነስቷል። ስማርት ሲቲው በዋናነት አንዱ ያሳካልናል ብለን የምናስባቸው ተግባራት በዋናነት ሁለት ናቸው። አንዱ የተደራጀ መረጃ አጠቃላይ ከተማው ላይ ሙሉ መረጃ እንይዛለን ነው። ሙሉ መረጃ እንይዛለን ስንል መሬት ቆጠራን ጨምሮ የቤቶች መረጃ ሁሉም አጠቃላይ መረጃዎች ወደ ሲስተም ይገባሉ። ወደ ሲስተም ዳታዎቹ ገቡ ማለት ደግሞ የመረጃው ባለቤት ሲስተም ይሆናል። ሀርድ ኮፒ እንወጣለን። ሲስተም ከሆነ ደግሞ በስርዓት ማኔጅ ለማድረግ እድል እናገኛለን። የመረጃ ባለቤቱ ግለሰቡም ጭምር መንግስትም ተቋምም የሚሆንበት አጋጣሚ ይኖራል እና አንዱ መረጃ አያያዛታችን በተገቢው ያማረ እንዲሆን ለአገልግሎት ምቹ እንዲሆን ያደርግልናል ብለን እናስባለን። የኩምቡልቻ ከተማ አስተዳደር ወደፊትም ተግባራቱን በማጠናከር አጠቃላይ ለውጥ ለማምጣት ይሰራል፣ የሚሉት አቶ ሲሳይ በተለይም በከተማዋ ጸጥታና ደህንነት ተግባር ላይ የስማርት ሲቲ ፕሮጀክቱ አጋዥ እንደሆነ አንስተዋል። ከጸጥታውም አንጻር የእውነት ለመናገር ሁሉም ቦታዎች ላይ ከተማውን ኦልሞ 63 ፐርሰንት የሚሸፍን የደህንነት ካሜራዎች ተገጥመዋል። ሶ አጠቃላይ ወንጀልን ለመከላከል የሚኖረውን ፋይዳ ቀላል አይደለም። ና ሲስተም መሆኑ ብዙ ጠቀሜታ አለው ማለት እንችላለን።